በቦሩ ሜዳ አጠቃላይ ሆስፒታል የዓይን ሞራ ግርዶሽ ቀዶ ህክምና አግኝተው ዳግም ማየት የቻሉ አርሶ አደሮች በትናንት የዓይን ብርሃንን ማጣት ችግር ህይወታቸው በፈተና የተሞላ ነበር። እግሬም ሲሄድ እንቅፋት ነው። አይኔም አየው በእንቅፋትነቱ ቆልቆሎን ሰድ ገደል ይመስለኛል። ሜዳ ነው አይዞህም ቢሉኝም አላምናቸው። ስለዚህ በዚያ የተነሳ ብዙ ውጣውርና ሽቁራሬ ቀያ ለመውጣት ሽንት ለመሽናት ከብቶችን ለማየት ልጆችንም ምን አይነት እንዲሆኑ ይሬጉ ይነሱ ይጥቆሩ ይቅሉ ያልገመጥኩበት ቦታ ነበረኝና፣ አሁን ወዲህ ደስታነቱ መጥቻለሁ በጣም ይሰማኛል። ምክንያቱም ከስቡ ሲቀር ኪታቡ ሲቀር በጣም ይሰማኛል ውስጤ አሁን። አልሐምዱሊላህ ታቅም በላይ ተደስቶኛል። እፍት ማጣባት፣ እፍት ማለብ፣ በሬ መጥመድ፣ አጨዳ ማጨድ፣ ከአረም ማረም ከዚህ ሁላ ርቄ የኖርኩ ነው። ዛሬ ላይ የአማራ ክልል ጤና ቢሮ የቦሩ ሜዳ አጠቃላይ ሆስፒታል ከኪዩር ብላይንድነስ ፕሮጀክት ጋር በመተባበር በዘረጋው የዓይን ሞራ አግርዶሽ ግርዶሽ ቀዶ ሕክምና ማየት በመቻላቸው በሰቀቀን የነበሩ በአዲስ ተስፋና ደስታ ተሞልተዋል። ደስታ መንፈስ የደስታ መንፈስ አሁን አገሬን ቦታያን ክጀ ምን አይነት እንደሆነ ምን አይነት ቅያሬ እንዲያለው ወደ ታይም ዝቅ ብሎ እንደው ወደ ላይም ከፍ ብሎ እንደው ልጆቹ ምን አይነት እንደሆኑ ለመያታውን ለመገዝገዝ ብቻ ነው። እንደገና እንደ አዲስ እንደተወለድኩ ነው እንጂ የምቆጥረው እኔ በእውነት የስተዛሬውን ኑሩ ወይንም አልቆጠርኩት። አሁን በጣም ነው ደስታ የተሰማኙ። አመሰግናለሁ። አሁን አልሐምዱሊላህ ወለል አለልኝ። መንግስት ይቆይ፣ ባለሙያ ይቆይ። ሀገራትን ሰላም ይሁን። የአይን ብርሃንን ማጣት በሀገራዊ እድገት ላይ እንቅፋት የሚሆን ከግለሰብ እስከ ሀገር ኢኮኖሚያዊ እና ማህበራዊ መስተጋብር ላይ ጫና የሚፈጥር ከመሆኑም በላይ ሰሬ ኃይልን ወደኋላ የሚያስቀር የጤና ችግር ነው። እነዚህ ታካሚዎች እየተመሩ እየተጎተቱ የመጡ ናቸው አብዛኛዎቹ። ስለዚህ አይን ሲደክም ሁሉም ጉልበትም ነገር ይደክማል። ስለዚህ አይተው መራመድ አይችሉም፣ አይተው መብላት አይችሉም፣ መስራት አይችሉም። አንደኛው እንግዲህ የዚህኛው የአይን ሞራ ችግር ዋናው ደግሞ እንትን ነው እድገትን ይቀንሳል። ባይዘወይ አሁን የአይን ሞራ ከተጋረደ ሰው ፕሮዳክቲቭ ወይም ሰርቶ ማልማት የሚችለው ህዝብ እንዳይሰራ ቁጭ ብሎ ይውላል ማለት ነው። እሱ ቁጭ ከማለቱም ባሻገር ደግሞ አስታማሚ እሱን ኬር የሚያደርግ የሚመራ፣ ሽንት ቤት የሚወስድ፣ ምግብ የሚያቀር ብዙ ሰዎችን አምራች የሆኑ ወጣቶችን ወይም ትምህርት ቤት መማራ የሚችሉ ልጆችን እነሱን በመምራት አስከፊነቱን በዚህ መግለጽ እንችላለን። ምክንያቱም ብዙ ታካሚዎች እንደሚነግሩና የሚማረው ልጃቸውን አቋርጠው እነሱን እንዲማራቸው ያደርጋሉ። ሰርቶ መለወጥ የሚችለውን ጎረምሳሁን እነሱን ኬር እንዲያደርግ እዛው ቤታቸው ቁጭ ብሎ እነሱን ኬር ሲያደርግ እንደሚውል ከእነሱ ተረድተናል። የበሽታው አስከፊነት እስከዚህ ድረስ ነው። በቦሩ ሜዳ አጠቃላይ ሆስፒታል በተጀመረው የህክምና አገልግሎት ዘጠኝ ስፔሻሊስት ሐኪሞች አስራ አምስት መካከለኛ የአይን ሐኪሞችና ከመቶ በላይ አጋዥ ነርሶች እየተሳተፉ ሲሆን በዚህም መርሃ ግብር ከሁለት ሺህ በላይ ታካሚዎችን የአይን ብርሃናቸውን ዳግም ለመመለስ እየተሰራ ነው። ከእቅድ ደረጃ ስናቅድ ያው እኛ በጀት የተመደበልና የሺ አምስት መቶም ቢሆን በሁለት ሺ ያቀር ነው ድርጅቱ ደግሞ እኛ እስከምንሄድበት ድረስ ታካሚው እስከመጣ ድረስ በጀት እንደሚጨምርና ፍሌክሲብል እንደሚሆን ገልጾልናል። እኛ እንግዲህ ሁለት ሺ ስራ አቅደን ተነስተናል። እያንዳንዱ ወረዳዎች በስክሪኒንግ ጊዜ የመደብናቸው ቁጥሮች አሉ። አራት መቶ ለአንድ ቀን የቀጠር ነው አለ፣ ሶስት መቶ አምሳ የቀጠር ነው አለ፣ ሶስት መቶ አርባ እንደዚህ እያደረግን በተዋረዱ የቀጠር ናቸው አሉ። እስካሁን ድረስ በቀጠር ነው በትክክል በፕሮግራሙ እየገባል ነው ታካሚ ያለው። የመጀመሪያ ቀን ያው የመጀመሪያ ቀን ሲሆን ብዙ ነገሮችም አስተካክሎ የሚጀመርበት ቀን ስለሆነ 350 ያቀርነው 353 ሰርተናል። እኛ በእቅዳችን መሰረት እየተጓዝ ነው ብለን ነው የምናስበው። ታካሚዎች አገልግሎቱን በነጻ ማግኘታቸው ደግሞ ስራው ማህበረሰብ ተኮር መሆኑን የሚያሳይ ሆኖ ታዝበነዋል። የቁርስ ይሄ ቁርስ፣ ምሳ፣ ራት ችሎ ነው ድርጅቱ። ሁለተኛ እንደገና የመመለሻና የመምጫ የትራንስፖርት ሁሉ ክፍያ አላቸውና ይህ ሁሉ ጠቀሜታ አለው እና እነሱ ምንም አይነት በነፃ ነው ማንኛውን ነገር አግኝተው የሚሄዱት። ከዚህ ብቻ አይደለም። ይህንን ህክምና ከሰጠን በኋላ በየሳምንቱ ምንከታተላቸዋለን፣ በወር ምንከታተላቸዋለን፣ በአርባ አምስት ቀን ምንከታተላቸዋለን። እስከ ስድስት ወር ክትትሉ ይቀጥላል ማለት ነው። ቦሩ ሜዳ ሆስፒታል ከ2010 ጀምሮ ከተለያዩ ፕሮጀክቶች ጋር በመተባበር 18900 የሚሆኑ ሰዎችን የዓይን ሞራ ግርዶሽ ቀዶ ህክምና አገልግሎት እየሰጠ ሲሆን ወደፊትም ይህንን በማጠናከር ለመስራት አቅዷል። በሰው ኃይል ስልጠና ሰብ ስፔሻሊስቲ ሁሉ የሚያሰለጥሙልን ድርጅቶች እየመጡ ነውና በቀጣይ እነዚህ እቅዶች የተካተቱበት ነው። ተቋሙም በጣም በአይን የታወቀ ስለሆነ ይህንን ብራንዱን አስጠብቆና አሳድጎ መውሰድ እንደ ተቋም እቅድ ይዘናል። እንደ ቢሮም እንደ ጤና ቢሮም ይህ እቅድ ነው ያለውና እቅዶቹን እናሳካለን ብለን እያሰብን ያለ